ሚዲያ የሰዎች እንደምን አላችሁ አለሁ። ዛሬ እንደተለመደው ከርዕሱ ላይ እንደምትመለከቱት ቪዲዮ በማየት የሚከፍለን አፕ ነው ይዜ ላችሁ የመጣሁት። አፑ ዲግን ይባላል። ያው ይሄ እዚጋ እንትን ያልኩበት ማለት ነው፣ ያከብብኩበት ይሄ እሱ ነው። አሁን በመቀጠል ወደ አፑን ጋር ዋለን። አፑን የምታገኙት ፕሌይ ስቶር ላይ ነው እንጽፋችሁ እንደዚህ ስትሉ እያው ያው ስለአወረድኩት ነው። አውርዳችሁ ስትከፍቱት እንደዚህ ነው የሚመጣላቸው። ከዛ በቃ ቪዲዮዎቹን ነው የምታዩት ለምንም የምታደርጉት ነገር የለም። ከላይ ይታያቸዋል። ኮይን እና የብር ምልክቱ ልክ እንደዚህ ቪዲዮ እያያችሁ እንትን ባላችሁ ቁጥር ከላይ ይጽፋል ማለት ነው። የተወሰነ ደቂቃዎችን ትቆያላችሁ። ከዛ እዚህ ጋም እንደምታዩት አርኖች አሉ እነዚህን ቪዲዮ ነው የምታዩት። ማስታወቂያ ምናምን ነገር ይመጣላችኋል። ማስታወቂያዎቹን ቀስ እያላችሁ እያንዳንዱም እንደዚህ ትጋባላችሁ። ጆብ ሁንተር ስለሚረጅሙ ምብኝ የወጣሁት ከዛ ያው እዚህ ጋር ጥቃሜ ራሱ ጋር ገባል እንደዚህ ልክ እንደ ቅድሙ እንደ ወደታች ወደታች እያደረጋችሁ ስታዩ እንትኖች አሉ ቀርኖች አሉ እንደ ያህል የሚሰሩ በየቀኑ ማለት ነው። ልክ እነሱም መስራት ነው በቃ ያው እነዚህ አሉ። ይሄ ፊቷዋል ላይ ይሄ እነዚህ እነዚህ አያቸው እዚህ ጋር ደግሞ የምታያቸው እነዚህ አያቸው። እነዚህ እኔ የሰራኋቸው ናቸው። ስትሰሩ እንደዚህ ይጠፋል ማለት ነው። ከዛ ያው እዚህ ጋር ደግሞ ስትገቡ ብራችሁ ያሳያችኋል። እንትን ለማለት ማለት ነው ማስተላለፍ በቴሌ ብርም ይቻላል ባላችሁ እንትን ማስተላለፍ ትችላላችሁ ማለት ነው። በብር እንትን ሲልላችሁ እናንተ ታስተላልፋላችሁ። ጊዜያችንን ቲክቶክ ላይ ምናምን ብዙ ነገር ላይ እዚህ ጋር ደግሞ ስትጋቡ እንትን ዲያሊ ስንት ቀን እንደሆናችሁ ምናምን እንትን እያላችሁ ያው ማስታወቂያው ትንሽ አዛ ነው፣ ግን በቃ ቲክቶክ ምናምን የምታዩበትን ሰዓት ምናምን ገንዘብ ብንሰራበት ይሻላል። ቲክቶክ ላይ የምታዩትም እዚህ ላይ ማየት ነው። የራሳቸው የሚመጡ ቪዲዮዎች አሉ። በየመሀሉ ማስታወቂያዎች አሉ። እነሱን በቃ ታይላችሁ አይታችሁ እንደጨረሳችሁ ያረንተን ይልላችኋል ማለት ነው። ከዛ በኋላ ልክ ብራችሁ ስድስት ኬሲ ድረስ ማውጣት ትችላላችሁ። በቃ ቀላል ነው። ምንም የሚከብድ ነገር የለውም። የተዝናናችሁ ገንዘብ መስራት ማለት ነው። ምንም እውቀትም ምንም ምንም ነገር አይፈልግም። የስራ ልምድ ገለመልኝ ሁሉም ነገር አይፈልግም። ቀለል ያለ አፕ ነው። ዛሬ ሆኖ አውርዳችሁ ሞክሩት። ሳት ሞክሩ ሳታዩ እንዴ እናንተ ምንድን ነው አይሰራም ምናምን ምናምን ነገር አትበሉ። እስኪ መጀመሪያ ሞክሩት። ሞክሩትና ከዛ ካልሰራላችሁ ያኔ ሰውን ለመውቀስ የሚሆነ ነገር እንትን ለማለት ይደርሳል አይደለም። ምንም ነገር ሳት ሞክሩ ሳታዩት ምናምን ነገር ገና ቪዲዮውን እንኳ እስከ መጨረሻው እኮ አታዩትም። አይ አይሰራም ምናምን አይባልም እንደዛ። መጀመሪያ ሞክሩ፣ አረጋግጡ። እኔ የተጠቀምኩበትን ይሰራልኝን ነው ለእናንተ ሼር ማድረገው መለቅላችሁ ምናምን ነገር ማለት ነው። ስለዚህ እኔ እንድትሞክሩ ትመክራችኋለሁ። ስለ ስለተከታተላችሁኝ በጣም ነው የማመሰግነው። ሰብስክራይብ ማድረግ እንዳይረሳ። ድጋሚ እንደዚህ ሆኑ ጠቃሚ ቪዲዮዎች እንደዚህ አይነት ስንትኖች እንዲደርሷችሁ ሰብስክራይብ፣ ላይክ፣ ኮሜንት። ኮሜንታችሁ ያበረታታኛል። እሱም ማድረግ አትርሱስ። ላዳመጣችሁኝ አመሰግናለሁ።